የተፈራው ደረሰ። እስራኤል በኢራን ላይ ጦርነት ከፍታለች። የሶስተኛ ዓለም ጦርነት ጉሰማ በሁለቱ ሀገራት ምድር እየተሰማ ነው። አሜሪካ እጅ የለበትም ብትልም ኢራን የአሜሪካ ወገንተኝነት አትጠራጠረም። ሰላም ጤና ስትልኝ፣ ይህ ዴሊ ኒውስ ነው። አለማችንን ሰቅዞ የያዘው የእስራኤልና ኢራን ጦርነት በዝርዝር እንመለከታለን። ከዜናዎቹ ጋር አብራችሁን ቆዩ። ኢራን በእስራኤል ከተሞች ላይ የሚሳኤል ጥቃት ፈጸመች። ኢራን በእስራኤል ለተፈጸመባት የአየር ጥቃት የአጸፋ ምላሽ ነው ያለችውን የሚሳኤል ጥቃት በእስራኤል ከተሞች ላይ እያዘነበችው ነው። የኢራን መንግስት ዜና አገልግሎት ጠቅሶ አልጀዚራ እንደዘገበው ኢራን አድቃቂ የሚል ስያሜ የሰጠችው የበቀል እርምጃ መጀመሯ ታውቋል። የኢራንን ሚሳኤሎች ለማክሸፍ እስራኤል አይረን ዶም ፀረ ሚሳኤሎችን መተኮሷም ነው የተገለጸው። ኢራን በፈጸመችው ጥቃት ቴል አቪቭ በሚገኘው የእስራኤል መከላከያ መስሪያ ቤት አቅራቢያ የእሳት አደጋ መከሰቱን ተናግሯል። በተጨማሪም ሰባት በሚሆኑ በማዕከላዊ እስራኤል በሚገኙ ቦታዎች ሚሳኤሎች መውደማቸው ተገልጿል። ኢራን በእስራኤል ያን ጥቃቶች ላይ አስጨናቂና ሰባሪ የተባለውን የበቀል እርምጃ መጀመሯን የገለጸች ሲሆን በብሔራዊ ቴሌቪዥን ጣቢያ በተላለፈው መልእክትም ከጥቂት ደቂቃዎች በፊት ለጽዮናዊ አገዛዝ አስከፊ ጥቃት ወሳኝ ምላሽ የጀመረው በመቶዎች የሚቆጠሩ የቦሊስቲክ ሚሳይሎችን በመተኮስ ነው ብለዋል። የእስራኤል ጦር በበኩሉ ኢራን በእስራኤል ላይ ሚሳይል መተኮሷን ቀጥላለች ያለ ሲሆን፣ በመግለጫውም ሌላ በደርዘን የሚቆጠሩ ሚሳይሎች ወደ እስራኤል ተኩሳለች ብለዋል። ጦሩ አክሎም የምትሰ ሙት ፍንዳታ ድምጽ ከተጠለፈ ወይም ከመከነ ሚሳኤል የሚወጣ ነው። የአየር መከላከያ ስርዓቱ በየጊዜው ጥቃት አድራሽ መሳሪያዎችን እየለየ ያመክናል ሲሉም ተደምጠዋል። የጦርነቱ አባዜና ግለቱ እየጨመረ ባለበት በዚህ ወቅት የኢራንም የእስራኤልም ሁኔታ ጠንከር ማለቱ አሳሳቢ አድርጎታል። እስራኤል ሐሙስ ሌሊት ለዓርብ አጥቢያ በኢራን ዋና ከተማ ቴሄራን ውስጥ በሚገኙ ኢላማዎች ላይ ጥቃት ፈጽማለች። በጥቃቱም የሀገሪቱ ከፍተኛ ወታደራዊና የደህንነት ባለስልጣናት ተገለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱን በተመለከተ በሰጡት መግለጫ ኢራን ውስጥ ኢላማ የተደረጉት ወታደራዊ ተቋማትና መሪዎች መሆናቸውን ተናግረዋል። በእስራኤል ጥቃት የተገደሉት የኢራን ጦር አዛዥና የኒውክለር ሳይንቲስቶች ናቸው። ኢራን በእስራኤል በተገደሉት ከፍተኛ ወታደራዊ አገዛዞች ምትክ አዳዲስ ሹመቶችን ሰጠች። ኢራን በእስራኤል ጥቃት የተገደሉ ከፍተኛ የጦር መሪዎችንና ባለስልጣናትን የሚተኩ ሹመቶችን ሰጥታለች። በዚህም ሜጀር ጀነራል ሰኢድ ኢብራሂም ሙሳሂ የኢራን ጦር ኃይል ኢታማዦር ሹም ሊቀመንበር ሆኗል እንዲሁም ሜጀር ጀነራል አሊ ሻዴማኒ ካህታም አልአምቢያ ዋና መስሪያ ቤት አዛዥ ሲሆኑ ሜጀር ጀነራል መሐመድ ፓክቱር የኢራን አብዮታዊ ዘዋና አዛዥ ሆነው ተሹሟል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ አገራቸው አርብ ማለዳ የፈጸመችው ጥቃት ኢራን የኒውክሌር መሰረተ ልማትና የቦሊስቲክ ሚሳኤል ፋብሪካዎችን ለመጉዳት ያለመ ነው ብለዋል። የኢራን የመንግስት ሚዲያ በዘገበው መሰረት መገደላቸው ከተረጋገጡት መካከል የኢራን አብዮታዊ ዘብ ኃላፊና ና የሀገሪቱ ጦር ኢታ ማዦር ሹም ይገኙበታል። የኢራን አብዮታዊ ዘብ አዛዥ ሆሴ ሳላሚ ምናልባትም በዚህ የእስራኤል ጥቃት ከተገደሉት ከፍተኛ አገዛዞች መካከል ዋነኛው ሲሆኑ አይቀሩም ተብሏል። ሆሴን የአብዮታዊ ዘብ የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓያኑ 1980 ነው። በወታደራዊ ማዕረግ ከፍ እያሉ ሲመጡም በአሜሪካና ምዕራባውያን አጋሮች ላይ በሚናገሩት ጠንካራ ትችት ዝናን አተረፉ። በኢራን ኒውክለርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታ ምክር ቤትና አሜሪካ ከአውሮፓያኑ 2000 ዓ ም ጀምሮ በሀላፊ ላይ ማዕቀብ ጥለውባቸዋል። ኢራን 300 ድሮኖችና ሚሳኤሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሆሴ ሀገራቸውን ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ሐሙስ እለት ተናግረው ነበር። እስራኤል በኢራን ጥቃት ያደረሰችባቸው ስፍራዎች መካከል በናታንዝ በተሰኘው ከተማ የሚገኘው የኢራን ዋነኛ የዩራኒየም ማበልጸጊያ ማዕከል አንዱ ነው። ማዕከሉ በተደጋጋሚ እንደተመታ የኢራን መንግስታዊ ቴሌቪዥን ዘግቧል። ማዕከሉም ከመሬት ስር በሜትሮች ርቀት የሚገኝ ሲሆን የእስራኤል ጥቃት ምን ያህል ጥልቀት እንደነበረው እስካሁን ግልጽ አይደለም። የኢራን ታላቁ መንፈሳዊ መሪ አሊ ካሚኒ ጥቃቱን ተከትሎ እስራኤል መራራና የከፋ ህመም እጣ እንደሚገጥማት አስጠንቅቀዋል። በአምላክ ፍቃድ እንዲሁም በኢስላሚክ ሪፐብሊክ ጦር ኃይሎች እስራኤል ቅጣት ሳይፈጸምባት አይቀርም ብለዋል። ኢራን በምላሹ አንድ መቶ ያህል ድሮኖች ን ወደ እስራኤል ማስወንጨፏንና መክሸፋቸውን የእስራኤል ሚዲያዎች ዘግበዋል። በእስራኤል የአስቸኳይ ጊዜ አዋጅ ታውጇል። የመጀመሪያው ጥቃት ከተፈጸመ ሰዓት በኋላ ከዋና ከተማዋ በስተደቡብ 225 ኪሎ ሜትር ርቀት ላይ በሚገኘው ናንታንዝ የኒውክለር ጣቢያ ፍንዳታ መሰማቱን የኢራን መንግስታዊ ሚዲያ ዘግቧል። የዓለም አቀፉ የኒውክለር ተቆጣጣሪ ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ አይኤኢኤ የናንታንዝ የኒውክለር ማዕከል ጥቃት እንደተፈጸመበትም አረጋግጧል አረጋግጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናሁ አገራቸውን የጀመረችው ኦፕሬሽን ራይዚንግ ላይን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩ ሲሆን ጥቃቱ ኢራን በእስራኤል ላይ የደቀነችውን የህልውና አደጋ ለመቀልበስ ያለመ ነው ብለዋል። ዘመቻ ሲሉ የጠሩት ይህንን በኢራን ላይ የፈጸሙት ጥቃት ለቀናት እንደሚቀጥልም ተናግረዋል። ካላስቆምናቸው ኢራን በአጭር ጊዜ ውስጥ የኒውክሌር ጦር መሳሪያ ማምረት ትችላለች። አንድ አመት ሊሆን ይችላል፣ በጥቂቱ ወራቶች ወይም ከአንድ ዓመት ባነሰ ጊዜ ሊሆን ይችላል ብለዋል። ይህ ለእስራኤል ህልውና ግልጽና ወቅታዊ አደጋ ነው ብለዋል ኔታ ነው። በተጨማሪም የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራንን የኒውክሌር መሳሪያ ፕሮግራም በግልጽ በመጋፈጣቸው መስጋናቸውን አቅርበዋል። አሜሪካ በበኩሏ በዚህ የእስራኤል ጥቃት ምንም አይነት ተሳትፎ የለኝም ብላለች። የኢራን የውጭ ጉዳይ ሚኒስተር የኢራን ኃይሎች የኢራን ሉዓላዊነት በሙሉ ጥንካሬና ተገቢ ነው ብለው ባሰሙት መንገድ ከመከልከል ወደ ኋላ አይሉም ብለዋል። ሚኒስተሩ ባወጣው መግለጫ የእስራኤልን ተግባር ወረራ ሲል የፈረጀው ሲሆን የአሜሪካ መንግስት የዚያ አገዛዝ ዋነኛ ጠባቂ እንደመሆኑ መጠን ኃላፊነቱን ይወስዳል ብሏል። የአሜሪካ የውጭ ጉዳይ ሚኒስተር ሩቢዮ ሀገራቸው በጥቃቱ እንዳልተሳተፈችና ምንም አይነት እርዳታ ለእስራኤል እንዳልሰጠች ተናግረዋል። የአሜሪካ ዋነኛው ትኩረት በቀጠናው የሚገኙ የአሜሪካ ኃይሎችን መጠበቅ ነው ብለዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ጥቃቶቹ እንደሚፈጸሙ እንደሚያውቁ፣ ነገር ግን አገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። በኢራንና አሜሪካ ያለውን የኒውክለር ድርድር ስታሸማግል የነበረችው ኦማን ለዚህ መባባስና መዘዝ እስራኤልን ተጠያቂ አድርጋለች። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ጥቃቶቹ አሳሳቢ እንደመሆኑ ገልጸው ነገሮች እንዲረግቡ ጥሪ አድርገዋል። ጃፓን፣ ቱርክ፣ ኢንዶኔዥያና ሳውዲ አረቢያ ጥቃቱን አውግዘዋል። ቻይና በበኩሏ ጥቃቶቹን ሊያስከትሉ የሚችሏቸውን አስከፊ መዘዞች ስጋት ላይ እንደ ለጣላት ገልጻለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ እስራኤል ኒውክሌር ይዞታዎች ላይ ያደረሰችውን ጥቃት አውግዘው ሁሉም ወገኖች ቀጠና ወደ ከፋ ጦርነት እንዳይገባ እንዲቆጠቡም ጥሪ አቅርበዋል። ኢራን ለረጅም ጊዜ የኒውክሌር መርሃ ግብሯ ለሲቪል አላማ ብቻ እንደምትገለገልበት ስትገልጽ ቆይታለች። በሀገሪቱ ዙሪያ የኒውክሌር ማዕከላት ያሏት ሲሆን የተወሰኑት እስራኤል ጥቃት የፈጸመችባቸው ናቸው። ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ሲአኤኤን ጨምሮ በርካታ አገራት የኢራን የኒክሌር ፕሮግራም ለሲቪል አላማ ብቻ ስለመዋሉ እርግጠኛ አይደለም ይላሉ። በዚህ ሳምንት የኤጀንሲው የገዢዎች ቦርድ ኢራን የተጣለባትን ከማስፋፋት የመቆጠብ ግዴታዋን ከዓመታት በኋላ ለመጀመሪያ ጊዜ ጥሳለች ብለዋል። ቦርዱ ኢራን ከዚህ ቀደም ያልገለጸቻቸው የኒክሌር ቁሶች እንዲሁም የበለጸገ የዩራኒየም ክምችት በተመለከተ ምላሽ መስጠት አለመቻሏን ጠቅሶ ጥሰት ያላቸውን አስቀምጧል። ከዚህ ቀደም ኤጀንሲው ያወጣው ሪፖርት ኢራን ዩራኒየም 60 በመቶ በጠራ መልኩ ማበልጸጓ ነው የተናገረው። ይህ መሳሪያ ማምረት የሚያስችል መሆኑንና ዘጠኝ የኒውክለር ቦምቦች ለመስራትም በቂ ነው ብሏል በዘገባው። ይህ ዴሊ ኒውስ ነው። አዳዲስና ትኩስ ዜናዎችን ይዘንላችሁ እንመጣለን። ለአሁን ያለን እስካሁኑ ድረስ ነበር። ቸር ጊዜ